ማለት ለዚህ ደግሞ ለድርጅታችን ለተቋማችን መልካም መልካም ሰበብ መኖር አለበት ችግሩ እንኳን ቢኖርበት ችግሩን ለማስተካከል ነው መስራት ያለብን ሰው ነን ሁላችንም የተሰባሰብን ነው ሰው ሊያጠፋ ይችላል ሰው ብዙ ነገር ነው ፍጹም አይደለም ሰው ብዙ ነገር ሊሳሳት ይችላል ተሳሳተውን ሰው ደግሞ እንዲታረም እንዲስተካከል ነው ማድረግ ያለብን ማለት ነው በብዙ ዘመናት ለማጥፋት እኛ ደግሞ በአጭር ጊዜ የገነባ ነው። በአጭር ጊዜ ለውጥ እንዲያመጣ ማድረግ ያለብን የሁላችንም ትብብር ነው ማለት ነው። ስለዚህ ሁላችንም ይህንን መጠንከርና ይህንን ተቋማችንን መገንባት አለብን ማለት ነው። አንድን ሌላ እንግዲህ ሁሉም ከትናንትናው ተምሮ ዛሬ ስልተቱን አርሞ ወደ አንድ የምንሰባሰብበትና አንድ አማራዊ ድርጅት ትናንት ሰባት ስምንት ነበር። ከሰባት ስምንት ደግሞ ሁለት ድርጅት ሆነናል። ሰው ጎረቤቱን ማክበር አለበት። ደሳሳም ይሁን ዳስም ይሁን ሰው ቤት ብሎ እስከሰራ ድረስ ያልና አከብርለት ይገባል። ዞሮ ዞሮ ሁለት ሆነናል ማለት ነው። ስለዚህ ከሁለት ደግሞ ወደ አንድ መምጣት አለበት። እኛ አንድ አማራ ነው። ጀነራል አሳምነው አንድ ሁኑ ነው ያለው። አንድ ሁኑ ብሎ አስተምሮን አልፋል ማለት ነው። ስለዚህ እኛም አንድ አማራ ነው፣ አንድ ድርጅት እንሆናለን ብለን ማለት ነው። ይህ ነው የምናሸንፍው ነገር ደግሞ ከሌሎች ሀገሮች ደግሞ አንድ ኢትዮጵያዊ ስንሆን ከሌላ ከምስራቅ አፍሪካ እኩል እንሆናለን ማለት ነው። እንሰለፋለን ትናንትና ዓፄ ምኒልክ እንደ ኢትዮጵያ አንድነትን ስላመጡ የኢትዮጵያን ሉዓላዊነት ስላስከበሩ ነው በምስራቅ አፍሪካ ምሳሌ ሆኑ ለጥቁር አፍሪካ በአጠቃላይ ምሳሌ የሆኑት ምንድን ነው? እንደ ኢትዮጵያ ኢትዮጵያን አንድ አድርገው ስለመሩ ነው። ስለዚህ እንደ አማራ ለማጥፋት የተነሳን ኃይል እንደ አማራ መደራጀት አለብን ማለት ነው። እንደ አማራ መቆም አለብን ማለት ነው። እንደ አማራ ስንቆም ደግሞ ውስጣችን ያለ ደማችንም፣ አጥንታችንም ኢትዮጵያ የምትለዋን ነገር አንረሳም። ይህ የሚውለበለበው ባንዲራ የማን ነው? ኢትዮጵያ ነው አለም። አረንጓዴ፣ ቢጫ፣ ቀይ፣ ኢትዮጵያ የምንወክለው አማራ ነ አፈጣጠሩ ግን አማራ ነው። ውስጣችን አማራ ነው። ማንነታችን አማራ ነው። ግን መዳረሻችን ግባችን ደግሞ ኢትዮጵያ ስለሆነ ኢትዮጵያን ለማጥማት ኢትዮጵያን ለመበታተን ኢትዮጵያን ለማፍረስ ዋነኛው ምክንያታቸው አማራ ማጥፋ ነው። አማራ ከጠፋ ኢትዮጵያ ትፈርሳለች ነው። አማራ ከጸና፣ አማራ አንድ ከሆነ ደግሞ ኢትዮጵያ ትጸናለች ነው። ስለዚህ በዚህ ልክ መስራት ይኖርብናል። በዚህ ህግ ተደራጅተን አንድ የሆነን በአንድ ተቋም በአንድ ድርጅት ሆነን እናሸንፋለን።